አላቅም ግን፣ ዘማሪ ዘርፌ እንደመጣች አብረው እንድትወጣ እንድትጠፋ ያደረጓት ያው ደምረቱ አገልጋዮች ናቸው፣ አገልጋዮች ናቸው እናገራለ። ይህም በድፍረት ነው የምናገረው። ሁሌም ስናገረው ነበር። ቅረጹ፣ ዛሬ ደጋግማችሁ ስሩበት፣ ሸቅሉበት። ያች አለም በቃኝ ብላ ዘፈን በቃኝ በላ ምን በቃኝ ብላ የመጣችን ሰው ተልኮም ሊኖር ይችላል ምናምን ሊኖር ይችላል። ሌላ ግምትና የሴራ ትንተና መስጠት ይቻላል። ነገር ግን እንደመጣች የተቀበሏት ሰዎች እዚያ ጭፈራ ቤት ከሚታወቁት ከአለማውያኑ የባሱ በቀሚስ ስር የተደበቁ፣ በቆብ ስር የተደበቁ፣ በሻሽ ስር የተደበቁ፣ በመስቀል ስር የተደበቁ ቁማርተኞች፣ ስንታይ አፈጻድቆች ውስጣችን ሾሆች የሆን ሰዎች ናቸው የተቀበሏት የተቀበሏት ለአገልግሎቷ የሰውነት ቅርጿ ተመራጭ የሆነበት እደግመዋለሁ፣ የሰውነት ቅርጿ ተመራጭ የሆነበት እሷም በኋላ ላይ ስታየው ቦታ የሚያሰጣት ከሌሎቹ መዘምራንም አገልጋዮችም ቦታ የሚያሰጣት ይሄ አሸንክታቡና ይሄ የዓለም አሸንክታቧ ስለሆነ ውጥር ያለ ቀሚስ አድርጋ መቀመጫዋ ጎልቶ እንዲወጣ በማድረግ አውደ ምረት ላይ እንኳን ስትወጣ ከኋላ ያሉት አገልጋዮች እስኪፈዙበት እስኪ ለሐጫቸውን እስኪያንጠባጥቡበት እስኪያዝረበርቡበት ድረስ ወደሚል ነው የወሰደች። እውነቱን ስንነጋገር ማለት ነው ተዚ እሷን መተኛት፣ እሷን ማቆሸሽ፣ እሷን እንትን ማለት እንደ ጀብዱ የሚታይበት ከዚያ በኋላ ደግሞ ነጭ ተለብሶ ጥቁር ተለብሶ መስቀል ተይዞ እግዚአብሔር የሚባልበት ነው የሆነው። እና ይሄ ከሚሆን ለምን ጥንቅር ብሎ አይቀርም በሚል እንትን ብሏል ማለት ነው። ያው ሄዳለች፣ ዘርፌም ሄዳለች። እኔ ብዙ አላዝንባትም። ዘርፌም የእንደ አረብ ነዳጅ ጉድጓድ ለመቁጠር ያላሰፈሰፋል ነበር እንደ አረብ ዘርፌን ማግባት ሀብታም ያደርጋል ተብሎ እነ ሰይፉ ፋንታውን እነማ ዘፈኑን ስለሰሩላት ምኑን እምዶ ማስታወቂያውን ስለሰሩላት ምን ሰለሰሩላት ዘርፌን ማግባት ድህነትን ማሸነፊያ ነው ብለው ያላሰፈሰፉ ነበር። የአሁኑ ብፁዕ አቡነ ሩፋኤል የያኔው አባ ተክለ ሃይማኖት የጋምቤላው እ ሳያመልጠኝ ሳታመልጠኝ ብሎ ሹፌራቸውን ነው ዲያቆኑን አምጥተው አፈራርመው ምናምን አንድ ላይ ኑሩ ያሉት። ቶሎ አስወልዳት ተብሎ ማለት ልጁ ክህነቱን አጣ፣ ክህነቱን አፈረሰ። ከዚያ ደግሞ አሜሪካ ያሉት እነ ዶክተር አንዱ አለም የዳላስ ሚካኤሉ ደግሞ አሰሉት። ያኛው ሲኖዶስ ነበር፣ የውጭው ሲኖዶስ ነበር ያኔ። እዚህ ብናመጣት እንዲህ ብናደርጋት ሲኖዶሶችን ያስተዋውቅልናል ቤተክርስቲያናችን ያጎላልናል ብለው ተሟሙተው ምን ብለው ፈርመው አሜሪካ ወሰዷት። እንደፈለጉት ማሽከርከር አልሆነላቸውም፣ ተጣሉ። ሲጣሉ ያው እሷም ዞራለች። እዛም ደግሞ ምርጥ ዲያቆን የነበረ በኋላ ካህን ገብርኤል የተባለ ታውቁታላችሁላችሁ በሰርግ በተክሊል አገባች፣ የዚያ ሚስት ሆነች። እሱም አላዋጣትም፣ ጥላው ሄደች። የሁለት ሰዎችን ክህነት አፍርሳ በድብቅ ደግሞ እነዛን አልኮስኩሳ አርመጥምጣ አፈር ከደች አብልታ፣ ልጅቷ በስተ መጨረሻ ነበጋሻውን ተከትላ እነ ዩጩፋ ጋር እነ እስራኤል ዳንሳ ጋር ሄዳ ዛሬ መንፈስ እየተሞላች በእንትን ላይ እየወደቀች ያው እዛ ስቴጁ ላይ እየወደቀች ትኖራለች እንቅፋት የሆኑት ግን የኛም የኛም የኛም የኛም አስተዋጽኦ አለበት ማመን አለብን ማመን አለብን ስለ እውነት ማመን አለብን በጣም ብዙ ሰዎች በቤተ ክርስቲያን አገልጋዮች ተማረው ቅድስት እናት ቤተ ክርስቲያናቸው ለቀው ሄደዋል ዛሬም ስናወራ ከብዙ ሰዎች ጋር ስናገር ብዙ መልእክቶች ይመጡልኛል ብዙ ቪዲዮ ብዙ ፎቶ ይመጣልኛል ሁሉን አውርቶ አይቻልም የንስሐ ልጆቻቸውን ንስሐ ተቀብለው ንስሐ ማለት ይሄን በድያለሁ፣ ይሄን አጥፍቻለሁ፣ ይሄን ሰርቻለሁ፣ ቀኖና ይስጡኝ እግዚአብሔር እንዲምረኝ ብለው ያ ንስሐ የሚቀበለው ሰው ደግሞ እንደ እግዚአብሔር ሆኖ የእግዚአብሔር ወኪል ሆኖ የእግዚአብሔር ምትክ ሆኖ የኃጢአተኛውን ንስሐ ተቀብሎ በደሉን ተቀብሎ ገባቴ አበሳ ሆኖ በቃ አይዞ እግዚአብሔር ይቅር የማይለው ኃጢአት የለም ይህንን ስገድ ይህንን መጽት፣ አልቅስ፣ ጸሊ፣ ጹም ብሎ ቀኑና ይሰጣል። ብዙዎች ይህንን የምስኪኖችን ንስሐ ተቀብለው ሄደው ለመንግስት ነግረው ያሳሰሩአሉ፣ ትዳር ያፋቷሉ፣ ኑሮ ቤተሰብ የበጠበጧል። እነዚህ ምንድናቸው ያልን እንደሆነ ሳይመረጡ ያለ ምርጫ ያለ ጥሪ ጎርፍ ይዞ አምጥቶ ያስቀመጣቸው ናቸው። ከመርካቶ ቀሚሱን ከመርካቶ ቆቡን ገዝተው ክብረ ክህነትን ለማስከበር ሳይሆን ለማዋረድ የመጡ ናቸው። ቤተክርስቲያኒቱ አ የቤተክርስቲያኒቱ ስህተት አይደለም። የቤተክርስቲያኒቱ ችግር አይደለም። የግለሰቦች ችግር የግለሰቦች ችግር። አሁን በምንም ተነስቶ ዘመድኩን ባጠፋው ጥፋት የኢትዮጵያ ቤተክርስቲያን የምትወቀስበት ምክንያት የለም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እኔን ሌባ ሁን ብላ አላስተማረችኝም። ቀጣፊ ሁን ብላ አላስተማረችኝም። ሰካራም፣ ዘማዊ ሁን ብላ አላስተማረችኝም። እኔን ጠንቋይ ሁን ብላ አላስተማረችኝም። መተተኛ ሁን ብላ አላስተማረችኝም። ድሆችን አስለቅስ ብላ አላስተማረችኝም። ሙዳይ ምጽዋት ስበር ብላ አላስተማረችኝም። ጋለሞታ ሁን ብላ አላስተማረችኝም። በአፍም በመጽሐፍም የለም። የኢትዮጵያ ቤተክርስቲያን ንጽሕት ናት፣ ቅድስት ናት። አልቦ ነውር ምንም ነውር የሌለባት ቤተ ክርስቲያን ናት። ቤተ ክርስቲያኒቷ ማለት ነው። ዘመን ያመጣቸው የቤተ ክርስቲያኒቷ ወኪሎች፣ አስተማሪዎች የተባሉ ሳይገባን አውደ ምሕረቱ ላይ የወጣን ሰዎች ግን ቆሻሾች ልንሆን እንችላለን። ባለጌዎች፣ ስዶች ልንሆን እንችላለን። አዎ ብዙ ሰው ብዙ ሰው ብዙ ሰው አልቅሷል። የስንት ህፃናት የስንት ወጣቶች ክብረ ንጽህና ተገፏል። ከዚህ አልፎ ወንድ የሚደፍሩ ህፃናት የሚደፍሩ ነውረኞች ተፈጥረዋል። ቃሊት ሂዱ፣ ቂሊንጦ ሂዱ፣ በየእስር ቤቱ ሂዱ። የመኖክሴ ማት የቄስ ማት የዲያቆን ማት የምናም ታያላችሁ። ያላችሁ እዛ በነውር የገቡ ማለት ነው፣ በነውር የገቡ ቤተክርስቲያኒቷ እዛ አይደለም። ቤተክርስቲያኒቷ ነግር አይደለም። አንዳንዴ ጥጋም ሰይጣንም ብቻ አይደለም። አንዳንዱ እኛ የምንሰራውን ኃጢአት ሰይጣን ራሱ ይደመምበታል። በእድሜ ይበልጠናል፣ በተንኮል ይበልጠናል፣ በኃጢአት ይበልጠናል። ነገር ግን ይህንኛውን ኃጢአት ይሄኛውን ውሸት እንዴት እኔ ሳላውቀው ሁላ ብሎ የሚገረምብን ይመስለኛል። ራሱ አንዴ ጥጋብ ሰይጣንም ብቻ አይደለም አንዳንዱ እኛ የምንሰራውን ኃጢአት ሰይጣን ራሱ ይደመምበታል። በእድሜ ይበልጠናል፣ በተንኮል ይበልጠናል፣ በኃጢአት ይበልጠናል። ነገር ግን ይሄንኛውን ኃጢአት ይሄኛውን ውሸት እንዴት እኔ ሳላውቀው ሁሉ ብሎ የሚገረምብን ይመስለኛል።